ድረስ ስልኬ ጋ እንዳትደውልልኝ፣ አይን ላይ አልፈልግም። ምንድን ነው የምትቀሪው? ልቀቀኝ። ከዚህ በኋላ እንድትሰድብኝ አልፈልግም። ማንም ነገረኝ ብለሽ ከመሬት ተነስሽ ትመጣ እንድትናገረኝ አልፈልግም። ሁሉ ነገር የምን ጉድ ነው? ጩብኝ፣ አዳምጠኝ። ኤፍሬምና ህያብ ቁጭ አድርጎን የነገረኝ ባሌ ጋር ትመስለኝም ነበር፣ ተግባብተናል እንደዚህ አንቺ ቆሻሻ ስራ ቆሻሻ ነህ እንዴ አንተ። በጣም ደስ ብሎኛል። እንደዚህ አይነት ስራ ምን የምትሰራው በጣም ደስ ብሎኛል። እሺ እንኳን ሰራው ደሞ አታፍርም፣ ትመልሳለህ እኮ አንተ። በቃ እንኳን ሰራው ብዙ ነገር ነው ያወራኝ ኤፍሬም። ጭራሽ ነው ኤፍሬም? ስለኔ መጥፎ ነገር የነገረሽ ኤፍሬም ነው የነገሩኝ? ኤፍሬም ነው ይሁን ይነገሪ። ተገናኝተን ነበር

ሰላም ሰላም፣ ውድ ቤተሰብ እንዴት እንዴት አላችሁልን። እኛ ለእንዳችሁ ክብሩ ይስፋ፣ ፈጣሪ ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ትንሽ አስቸጋሪ ነገር አለ ይመስለኛል፣ ላይኖርም ይችላል። አላቅም። አውቃም ሊሆን ይችላል የጠራችኝ። ዛሬ ያለሁት ያው እነጽጌ ቤት አካባቢ ነው። ዛሬ የሚያለሁት ይቺ ልጅ በቃ ሰሞኑ ዝም ብላ ቤቷ ቤቷ እያስበለኝ ነው። ምን እንደሆነ አላቅም። የሆነ ሱስ እያደረገችብኝ ነው፣ ቤታቸውን አካባቢና ይሁን ችግር የለውም እን ታገሳታለን ምታገሳታለን ዛሬ በጣም የምነግርህ ነገር አለ። በጣም አስቸኳይ ነገር ነው። ማለት ተናዳ ነው የጠራችኝ ምን እንደሆነ አላውቅም። እየቀለደች ምን የመሰለኝ የሆነ ሰዓት ላይ ግን ደግሞ የምሯን እንደሆነ የሆነ ነገር ፍንጭ ሰጠኛ። ደንግጬ ያለው ትንሽ ግን ቢሆን በተቻለን መጠን ንዴቷን ለማብረድ እንሞክራለን። እየተጫዋወት ምናምን እየቀለድናት ትንሽ ንዴቷን ለማብረድ እንሞክራለን፣ ከቻልን ማለት ነው። ካልቻልን ግን ምንም ማድረግ አንችልም። ምን እንድትነግረኝ እንደሆነ አላቅም። እኔ እንጃ ብቻ ይሁን። እስኪ የትላንትናው ቪዲዮ እንደወዳችሁት ታይቻለሁ። ግን ትንሽ አካውንታችን የሆነ ችግር አመጣዋል፣ ምን እንደሆነ አላቅለትም። አብዛኞቻችሁ እርግጠኛ ነኝ ቪዲዮ ያልደረሳችሁ ሰዎች አላቸው። የትላንትናው ቪዲዮ እየረበሸን ነው፣ ትንሽ ቅዝቀዝ እያለ ነው ያው። ግን እናንተ እያላችሁ እኛ አንፈራም አንፈራም፣ ሁሌም ወደፊት ነው የምንሄደው። የሆነ ሰዓት መነሳቱ ስለማይቀር ችግር የለውም። በእናንተ ተማመናለሁ። ስለዚህ ስለዚህ አካውንቱን ትንሽ ለማንቀሳቀስ ሁላችሁም ሼር እያደረጋችሁ ቪዲዮ ፈታ በሉበት፣ ላይክ ማርጉት። በደንብ የምሬ ነው ትንሽ አስቸጋሪ የሆነበት በሱ በሱ ምክንያት መሰለኝ አላችሁ ፍቅራችሁ ማይለየን ውድ ቤተሰቦቻችን አላችሁ አውቃለሁ። ሁሌም እኛን ለማበርታት ትልቅ ቦታ ለማድረስ የምትጥሩ ቤተሰቦች እንዳላችሁ አውቃለሁ። በጣም ነው የምንወዳቸው፣ በጣም ነው የምናመሰግነው። በዚህ አጋጣሚ በጣም ቴንኪው ለእናንተ ያለኝን ፍቅር ገልጬ መጨረስ አልችልም። ምር በጣም የምናመሰግነው ጽጌና ማለት ስለ ጽጌ ምናምን የተያየቃችሁ ብዙ ሰዎች አላችሁ። ኮሜንት ላይ ብዙ ኮሜንቶች እያየሁ ነው። በቅርቡ አዲስ ነገር ይኖራል፣ በጣም በትልቁ ማለት ነው። ማለት በማጠብቁት መንገድ ነው ሰርፕራይዝ የምናረጋችሁ በጣም በትልቁ። ስለ ጽጌ ብዙ የማታውቋቸው ነገሮችም አሉ፣ የምታውቋቸው ነገሮችም አሉ። ፍቅራችሁን የምታሳዩበት ጊዜ በቅርቡ ይሆናል፣ በጣም በትልቁ ማለት የእናንተን እንትን እንጠብቃለን። ብቻ በቅርቡ የሆነ አዲስ ነገር ይኖራል። ለዛ ነገር ተዘጋጁ። በጣም ትልቅ ሰርፕራይዝ ነው። እናንተም እንደማታሳፍሩን ተስፋ አረጋለሁ። በትልቁ ታኮሮናላችሁ ተስፋ አረጋለሁ። ብቻ ከዛ በፊት ይቺ ልጅ ሰፈሯ ያንከራተተችኝ ነው። ምን እንደሆነ አላቅላትም። ብቻ ይሁን ችግር እንታገዛታለን ዛሬ ምልት ለኝ እንደሆነ አላቅም። በጣም ተናዳለች። አስፈርታኛለችም ነገርኳችሁ። በጣም በትልቁ በጣም ማለት በማጠብቁት ወይ ነው ሁላቸውም ሰርፕራይዝ የምትሆኑት እና ይፋም አሉ ሁሉም ስለሚኖሩ ብቻ አዲስ ነገር ይኖራል። እናንተ የምትፈልጉትም ነገር ስለሆነ እናንተን ፍላጎት ደግሞ ማድረግ ግዴታችን ነው። ያው እንደ ቤተሰብ ስለሆንን አንድ ላይ ስለሆንን እንደዛ እናደርጋለን። ብቻ ትንሽ ቀን ነው ትንሽ ቀን ትንሽ ቀን ብቻ ነው፣ እናንተ መጠየቃችሁን እንዳታቆሙ። ትንሽ ቀን ነው። ከዛ በኋላ እንደነገርኳችሁ አዲስ ነገር ይኖራል። ከጽጌ ጋርም በጣም እየተግባባን ስለሆነ፣ እየወደዳችሁትም ስለሆነ እናንተ ከዚህ በኋላ መቆም የለም። ሁሌም ወደፊት ነው። ሁላችሁም ወደፊት እያላችሁ ስለሆነ በዚህ አጋጣሚ በጣም ነው የምናመሰግነው። ብቻ ብዙ አላወራባችሁ ትንሽ ስለጨነቀኝ የሆኑ እንትኖችም አሉ ለምን እንደፈለገችኝ አላቅም። ትንሽ እንጠብቃት ይቻለ ማንኛውም ውዴ በፍቅራችን እያል ስትመክሪኝ እኔ የገፋሁሽ በእኔ መንገዴ እንጂ እንደ እኔ ኑሪልኝ እያልኩ ያስጨነኩ

ንብ የበላት ሰው መስላ ነው የመጣችው። ውፍረት ነው እንደዚህ እያደረገች ስትወፍር። ምር የሚባለው ሳ ከወፈሩ ሰው አይፈሩ ነው ና የሚባል ነገር አለ። ስትወፍር እያፈላች ነው። እሺ፣ ምንድን ነው የፈለግሽው? እሺ፣ እንደዚህ ዘወር በላ። ሰላም ነው ባላችሁ። ሰላም፣ እንዴት ናችሁ? ቤት ሰው ደህና ናቸው ናቸውኝ ደህና ናቸው ደህና ናቸው። እነሱ ደሃኒና ቤተሰብና ነው እንሽኛ ዛሬ ጫና ያለው ነው። ዛሬ ጫና ያለ ምሬን ነው የማወራው ነው የሚያበሰጭ ነገር ስላገኘ በምን ችግር ግን እውነት ከሆነ ግን ማርያም ያኔና ያንተ ነገር በቃ አብቅቷል። ስማ ምንድን ነው የምታወሪው? ምንድን ነው የምታወሪው? አለ ችግር የለውም። ለምን ፕራንክ ምናምን ነገር? እኔ ፕራንክ ምናምን ነገር አይደለም ጸጊ ስትኮሳተሪ ታምሪያለሽ ያላቸዋት ይኸው መኮሳተር ጀምራለች ዝም ብላ አሁን የማይሆን ወሬ አታወራም ውበትሽን ለማምጣት ነው ነው ስለ አንተ የሆነ ነገር ሰምቻለሁ ግን የምሬን እውነት ከሆነ ግን ማርያም ነው ምር ነው ታውሪ ሲጀመር ከአንተ ማልጠብቃቸው ነገሮች ነው የሰማሁት ማለት ማለት ምናምን አትበል አንተ የሆነ ለእኔ የደበቀው ነገር አላ ምንድን ነው የደበኩሽ? ደብቀኛ የሆነ ነገር እኮ የደበኩሽ ነገርኛ። ታዲያ ምንድን ነው ደብቀኛ ደብቀኛ የምትይው? መጀመሪያ አዳምጠኝ። እኔ የሆነ ነገር ሰምቻለሁ፣ ግን የደበቀኝ ነገር ካለ አንተ ራስህ ንገረኝ። ምንም የደበኩሽ ነገር የለም። አይደል ግን እዚህ ጋ የምርሽ ነው መጀመሪያ። እኔ የምሬ ነው። ታዲያ ያለ ምክንያት አንተ ግን ያኔ ያ ሰው ስለዚህ ነው ካሜራ ይዘህ ጠብቀኝ ምናምን አልሽኝ? አዎ። ምክንያቱም የሰው ማወቅ አለባቸው አይደለ፣ እንከኛ እኩል። እሺ ምንድን ነው ያደረኩሽ? እሺ መጀመሪያ አንተን የደበቀኝ ነገር ተናገር። ደግሞ ጭራሽ ከአንተ የማልጠብቃቸው ነገር አንተ እንደዚህ ታደርጋለህ ብዬ የማላስባቸው ነገር ነው የሰማሁት። ምንድን ነው ያደረኩት? አንተ ምንድን ነው ያደረኩት አትበል፣ መጀመሪያ ንገረኝ። አንተ እራስህ አንተ የደበቀኝ ነገር ስላለ ሰው የነገረኝ። ማነው የነገረሽ?

ተናግረኝ ምንድነው እንት አትፈጥብኝ አብሬ እኮ የምሬ ነው አታናደኝው ነው ምረጋጋው ነገር የለብኝ መጨረሻ የሰማሁት ነገር ምንድነው መጀመሪያ አሁን ገና ገና በጓደኝነት እንኳን እንደዚህ ሰው እየሰማሽ የመጣሽ ነው ሲጀመር ምን ለማችኝ ነው እሺ እኔ ወንድ ነው አልመጣም ወንድ ይዤ አይመጣም ግን እንደዚህ አይነት ስራ እውነት ከሆነ ያንተ ያደረከው ከሆነ ግን ካንተ ሰው አንተ እኮ ምን እንደምትሰራ አንተ ራስህ ታውቀዋለህ። አይደለም መጠየቅ እኮ ያስፈልገው ላይ እኔ መጠየቅ በቅርብ ምን ከአንተ ጋር ምን የሚውል ሰው ሁሉ ነገር ነገር አንተ እንደ እብድ ችግር ግን እኔ እኔ ሳልነግርህ መጀመሪያ ራስህን ንገረኝ። የምር በቃ የነገሩኝ የሆነ እያስጀምርና አንተ እንደዚህ አይነት ሰው አትመስለኝም ነበር። አብሬ እኮ ማርያም ያደረኩትን ነገር ንገረኝ መጀመሪያ። አትነግረኝም? ለምንድን ነው የምትጫጩት? ዝም ብለሽ አስጫጭ፣ ምንም ያስጫጫ አይደለ? ደስ ብለሽ ልስቅ ነበር አይደለ? እንደዛ ነው የምትፈልገው

ምን? ትላንትና ማታ ቤት ከገባ በኋላ ብዙ ነገር ነው ያወራኝ። ኤፍሬም ጭራሽ ነው ኤፍሬም ነገር ኤፍሬም ነው ይሁን የነገሩኝ። ምን ለመናገር እየጣርኩ ነው። እሺ ለምን አንተ አትናገርም? ተናገራ ታዲያ እሺ፣ ወልሽ ነገርኛው መጀመሪያ ኤፍሬም ምንድን ነው ያለሽ ስለኔ አብሪኮ ምን ምን ሆናለሽ? ብዙ ነገር ነው የነገረኝ። አንተ ያደረከው ነገር ይታውቀዋል፣ አይደል ወይ? አንተ ደብቀህ፣ ተደብቆ ነው የሚደበቅ ነገር ነው ያውቀው፣ ዝም ያልከ። ከዛ ማለት ጓደኛ አይደለም ምናምን ጓደኛ ሲጨ ተረባፈክ ነው እንዴ? እሱ ባይነግረኝ ኑሮ አንተ ዝም ትል ነበር አይደለም ማለት ነው፣ ነው። ተናገራ ታዲያ፣ ምንድነው? አንገት ላይ ምን ያስደፈ ስራ ነው አንድዚህ፣ አንገት የሚያስደፈህ ነገር ተናገረኝ። አንቺ፣ እኔ ዝም እያልኩሽ ነው እኮ ዝም እያልኩ። ለምን ዝም ትላለህ? ስራህን ስለምታውቅ ነው ዝም ያልከኝ። ምትናገረው ነገር ተናገረኝ። አንተ ግን ደብቀኸኝ በቃ፣ ምን ታመጣለች እቺ ልጅ ምናምን ብላ ነው አይደለ? ሰው የላት ምናምን። እነሱ ግን ስለናገር በጣም ደስተኛ ፣ ግን አንተ ራስህ መናገር ነበረብህ። እኔ እኮ እንደዛ አደርጋለሁ እንደዚህ እሰራለሁ ብላ ትነግረኝ ነበር። ጓደኛነት ላይ መደባበቅ የለም ምናምን ነው የምታወራው። ራስህ ምንድን ነው የምትይኝ? አንቺ ልጅ አንተ ብዙ ነገር ነው ምሰራው። ተቀብለ ትልቀኝ አትንካኝ። በቃ አልፈልግም። ሁለተኛ ጠገቤ እንዳደርስ ነግሬሃለሁ። ጓደኝነት ነው ያበቃል። እንደዚህ እንደዚህ ጓደኝነት እየተደበቀ ከሆነ ነው ጉድ ነው። መጀመሪያ አሁን መናገር ነበር ለምን? ይሄው ደበቀኝ ነው።

ኤፍሬምና ህያብ የነገሩሽን ነገር ንገረኝ፣ አለበለዚያ ልሄድ ነው። ግባ ላይ አገባኝ። ምንድን ነው ያሉሽ? ብዙ ነገር ተናግሮኛል። ያሉሽን ነገር ንገረኝ እስኪ። እንደዚህ እንደዚህ ብሎኛል። አብሪ ኮ መጥፎ ልጅ ነው አለችሽ። አብራቸው የምትውሉት ሁሉ የምትሰራው ነገር ታውቃለች። ሁሉ ከእኔ የደበቅከው ነገር እነሱ የሚያውቁት ደግሞ ትናንትና ቁጭ አድርጎ ነግሮኛል። ወይስ መናገር አልነበረባቸውም? እነሱ ዝም ማለት ነበረባቸው እኮ። ምንድን ነው ያለሽ? ነገር የለም። እንደውም ዝም ብለሽ የሆነ ጀልሽኝ እኮ ነው። እኔ እውነታው ነው ያወራው እኮ ነገር አብሪ። እኮ በጣም ገበዝ ነበር። እንደዚህ ነገር ስለሰራ ደስ ብሎኛል። ቀጥልበት ምናምን፣ እንዲህ ነው የጠበቅከው አይደል? ይኸውልሽ ጸግኝ ማርያም ነው የምልሽ። እኔ ይኸውልሽ መጥፎ ነገር ላለመናገር እየሞከርኩ ነው። አንቺ ጓደኝነታችንን ስለምፈልገው ያረ አውቅቷል ነው ጓደኝነት እኔ ነንተ እኔ እኔ እንደ ጥሩ ሰው አስቤ ጥሩ ልጅ ነው መጥፎ ነገር አይሰራም ምናምን ብዬ የማወራው አፌ ሞልቼ ማወራል ሰው ነበር። አጠገብ እራሱ አልደርስ። ምንድነው የሰራው መጥፎ ነገር ምን? እስቲ ከዚህ በኋላ እንድንድሰድብኝ አልፈልግም። እሺ፣ ከመሬት ተነስ ማንም ነገረኝ ብለሽ ከመሬት ተነስሽ መጣሽ እንድትናገረኝ አልፈልግም። ማንም ነገረኝ ምናምን አይደለም እኮ ነገር ኤፍሬምና ሂያብ ቁጭ ነበርሽ እንደዚህ ቆሽ እየቆሽ ስራ እንደምሰራ አላውቅም ነበር። እየሰደብሽ ነው። እየሰደብኩህ አይደለም፣ እውነቱ እያወራሁ ነው። አንተ ግን ዝም ልትል ነው ታዲያ? አንድ ነገር ንገር። ኤፍሬምም ህያብም አብረን እንድንቀጥል ስለማይፈልጉ እኔም አልፈልግም። እንዳትደውልልኝ፣ ተግባብተናል። እንደዚህ አታፍጥብኝ። እየሰደብሽ ነው አይደል? አይ እኔ እውነቱ ስላወቅኩኝ በቃ ኤፍሬም ነው ነገረኛል። አያስፈልግም። ሰምተኛል። ሰፈሬ ድረስ ስልኬ ጋር እንዳትደውልለት፣ አይንን ላይ አልፈልግም። እሺ።

የማትእኔ ቤተሰብ ምንም ያረኳት ነገር የለም። ምንም ያረኩት ነገር የለም። ከመሬት ተነስታ እንደዚህ በቃ ጓደኝነቱን ካልፈለገችው አልፈለገችው ምን አገባኝ ነኝ። ሰውን ተለማምጣችሁ የምታስቀሩበት ምንም ምክንያት የለም።

ከሰፈሪሽም እንዴት ነው የፈለግሽው? ሞልሽ ነው በቃ ይሄድልሻለሁ። ምንድን ነው? አረ የልብሽን ምናምን ተናገረች ነው ፍራንክ የምትይው። እባክህ ዝም በል። ትናንትና ስጦታ ልስጥሽ ምናምን ብለህ። በዚህ አጋጣሚ ሴቶች እ በጣም በጣም ስጦታ እንወዳለን። ከዛ ስጦታ ይሰጣኛል ብዬ ምሳዬን ሳልበላ በላ አስጠርጦኝ አቃጠልኩት እኔ ታውቃለህ፣ ፍራንክ ጨጓራ እየፈጨልህ ነው እኔ ሁሉ ነገር የተቃጠለዋል። የምሬ ምግብ ፍራንክ ነው እውነት፣ ክፉ ሰው አይደለም፣ በጣም ጥሩ ልጅ ነው። እና ፍራንክ ትንሽ ለናንተም ላዝናናችሁ፣ ለሱም ትንሽ ጨጓራው ልጭለች ብናም ብዬ ነው በሌላ እንዳታስቡት። እስኪ አሁን የተሰማህ ነገር ተናገር። እግዚአብሔር ነው ያልተሰማኝ ነገር የለም። ምን አለ እስኪ ምን ድብር ነው ያለኝ? በቃ ባንዲ እኔ መሰልኩት ልጅ ማጣት ማለት ገፋል። አ የምር በቃ አሰብኩበት። ትላንትና ተቀጥ እያለሁ በውስጥ በጣም አናደኛልና ቤት በቃ ሁኚ ማታ እያጠና ምናምን ተንኮሌ ስታጠኛ አይደል ተንኮሌ መጣልኝ። በዶይ እንደዚህ መጽሐፍ ምናምን እያነበብኩ ነው ተንኮሌ መጣልኝና እሺ አይ እኔ እንትን አይለኝም። ፍራንክ ከሆነ ይሁን በማግኘት መንገድ ስለማግኘት ችግር የለውም። እንት ጀምር ፍራንክ ይችላል አንቺ ግን